ሃኒ ሰላም የእርግብን ቃለ ምልልስ ዩቱብ ላይ ሄደ ስታሳያት ደንግጣ ወደ ቤቷ እያለቀሰች አመራች። ሰላም ደግሞ ምን ሆና ነው ብላ ተከታትላ ወደ ቤቷ ስታመራ ሀኒም ቤቷ ሄዳ ስታለቅስ አገኘቻት። ምንድነው ችግሩ ስትላት እርግ ቢዛ ያመጣችው የህይወት ታሪክ የኔ ነው፣ የኔን ህይወት ታሪክ ሰርቃይ ነው እሷ ይዛ ያመጣችው ብላ ስትላት፣ ሰላም ደግሞ ይህንማ ልታደርጋችልም፣ ይህን ማመን አልችልም። አንቺ ንሄት መቸም ልትሆኒ አትችም ብላ ድምብርብሯ ወጣ ማለት ነው። ከዛ መታ እንግዲህ ሰላም ምትለው ግራ ገብቷት ከምናሴ ጋር የተወያዩና እናታቸውን ለመናገር ሲሞክሩ እናታቸው ደግሞ እያያዙ ይልቀቁኝ፣ የእኔ ልጅ እርግብ ብቻ ናት ታማኟ፣ ለአስራ ስድስት ዓመት የጠፋችኝ እጄ ናት ብላ ሀናን ከስራዋ ለማባረር ወሰነች። እኔ ደግሞ ለ ወይዘሮ ሚላደውሌ የባዩሽ ስራ ነው ባዩ ባዩሽ ናት። ደጅን ያቀየራችሁ ብየ ነገርኳት ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከነገ ሁሉ ሰላም አልሐምዱላህ ረቢልዓለሚን። በያላችሁበት ሰላማችሁ ብዝት በለ። ዘ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ። እንግዲህ ደስ የሚለውና ብዙ የሚጓጓለት ኖላዊ ድራማ እንደቀጠለ ነው። ማን ነው ግን ማን ነው ግን ሀኒቾ ስታለቅስ፣ እንዴን የሚያለቅስ እንዴን ይልቅስ በልልሽ የታማኝ ማለት ነው። ድንብሽቡሽ በጣም ነው ተሰብዝነኝ ግን እኔ ሰላምና ምናሴ ብቻ ደስ የሚሉኝ፣ ምክንያቱም ከተበዳይ ጎን ናቸው ማለት ነው። በእውነት ግን እንዴራማም ቢሆን እኮ በጣም የምናሴ ምናሴና ሰላም ሀኒን የምወዷት እና ከእሷ ገን ሆነው ስለቆሙ ብቻ በጣም ደስ ብሎኛል። እንደ የሰላም እንጸባ እየቀየረ አይ ሰላም እዬ ወላይ ሰብሶ መጨረሻው ላይ በቃ ሰላም በጣም ነው አስደሰታችኝ። እንግዲህ ሀኒ ሰሞኑን በጣም ቤት ውስጥ እርብሽ እያረገች ስተረበሸች ስለሆነ የሀሴትን ፎቶ ለየው ብላ ፎቶውን አይታ ነበር፣ ደንግጣ ነበር። ከዚያም እንግዲህ ከ ምን ሆነሽ በስተፋጥ ባለፈው የእርግብን እስኪ ይህን ነገር ከመናገርሽ የኔን ችግር ከመናገርሽ በፊት እርግብን እንዴት እንዳገኛችሁት ንገር ስትላት እንግዲህ ያው ቃለ ምልልስ አድርጋ ነው ዜና ላይ ስትላት እንዲሁም ዩቱብ ላይ ገብታ እንግዲህ ቃለ ስታሳያት ሰላም ለሀኒ ማለት ነው። እንግዲህ ያንን አይታ እንደዚህ እንዴት ይሆናል በዚህ ልክ እንዴት ይሆናል ብላ ደንግጣ ነበር። እያለቀሰች ወደ ቤቷ ያመራችው ማለት ነው። እንግዲህ ሰላም በጣም ደንግጣ ነበር። እናቷን እንግዲህ አስፈቅደ ሀና ሄደች ወደ ቤትና እስኪ የሆነችውን ነገር ልጠይቃት ያንን የሀሴቱን ወይ የሚያርግብን ቃለ መለልስ ሳሳያን ነው የሄደችው ስትናት ወይ መሆና ነው ግን ልጅቱ ውሽ ተከታያ በቃ ብላ ስት ሄድ ደግሞ ሰላም ቤት ውስጥ ሄደ እንግዲህ እያለቀሰች ነበር። ምንድን ነው እንግዲህ የነገረቻት የሀሴት ወይም ደግሞ የርግብ ታሪክ፣ የእኔ ነው ታሳረቄ ነው ምልክቶች ሁሉ ታሳረቄ ነው የእኔ ነው ብላ ስትላት፣ ሰላም ምንም በቃ በጣም መበገሪያ ያገባት ማለት ነው። ምክንያቱም እንዴት እንዴት እንዴት እስከዛሬ አንቺ እንዴት አታውቂም? እንዴት ነበር ያሏት። ያው ብዙ ጊዜ ደግሞ ፎቶውን የማያተች ቻንስ የላትም እሷም አላየችም ማለት ነው። ያው በጣም ጠንቃቃ ልጅ ናት፣ እንደዚህ የምታይ አይደለችም ሀኒ ማለት ነው። እንግዲህ እንዴት አንቺማ የኔ ህተቶን ያተችም እንዴት ብላ በጣም ደንግጣ ነበር ወደ ቤት የተመለሰችው። ወደ ቤት ተመልሳ እንግዲህ ለወይዘሮ ሚላት ሰላም፣ ለእናቷ ይህን ነገር ነበር የነገረቻ ማለት ነው። ይህን ነገር ስነግራት ምንም ነገር ልታምን አላመነችም። አባቷ ስላታመመ ይሄን ነገር ልታደርግ ነው በዚህ ምክንያት ነበር ያለችው ማለት ነው። ከዚህም እንግዲህ እርግብም ስትጠየቅ ያው የራሴን ነበር ያለችው። ምናሴና ደግሞ ሰላም እንግዲህ በጣም ሲወያዩ ግራ ገብቷቸው ነበር። ወይ ጉድጉድን አላወክ እያለች እያስጨነቀችው ነበር ሰላም ለምናሴ እንግዲህ በቃ ምንም መፍትሄ ሲያቀታቸው እናታቸውን ለመወያየት ወይም ደግሞ ለመናገር ነበር እየወሰኑት ማለት ነው። ከዚያ በኋላ እንግዲህ እንደዛ ሲሏት ወይዘሮ ሜላት ምንም ምታምንላቸው አልቻለችም። ወይዘሮ ሜላት ምንም በቃ እነሱን አላመነቻቸውም ማለት ነው። ጭራሽ አባቷን በሳክምላት እንደዚህ ባግዛት ራሴ ላይ ወጣች፣ እንደገና ደግሞ ቤሰዎች ውስጥ ገባች ምናምን ነበር ያለችው። ስለዚህ ሜል እንትና እርግብ ደግሞ ወደ ውጭ ተውጭ ስምጠ እንግዲህ ታናደ ስለጠበቀቻት ሆነች ነው ስትላት፣ እንደዚህ እንደዚህ ሀና እንደዚህ እኔ ነኝ ልጅ ብላ መጣኝ ምናም ስትላት በጣም ነበር ድንግጥ ያላችሁ። ግን አንድ ነገር ያስተማርኩት ማለት ነው እንደው ዲ ይሄ ውሸት ማለት ነው ውሸት። እንዲሁም ወይኔ ውሸት በጣም ከባድ ነው። ግን ምን ያክል እንደሚያስደነግጥ እውነትና ውሸት ምን ያክል ፊት ለፊት እንደሚታይ ማለት ነው። በጣም ስሩ ነበር ያለችው እና መንሽ መሆን ያስደነግጣል አይደል? ይገርማል አይደል? ነበራቸው ዞሮ ሚያት ራሱ እርግብም ማለት ነው። እርግብ እንግዲህ ውስጥ ውስጧን እየበላት ማለት ነው። እያከታት እንግዲህ ውስጥ ውስጥም እየተመሳሰለ የወድሽ ያለሁ እናት ወድ ነው ማረገሽ እያለኝ ሄዳ እንግዲህ አባዩሽ ደውለች ላ ማለት ነው። ሰተነግራት እንግዲህ በቃ አባዩሽ አሁን ይሄን ነገር ኔ እንትን እለዋለሁ እያለቻን ነው አንቺ ምንም አትሆንም፣ ስሪ ዝም ብለሽ እያለቻ ነው። እና ባዮሽ እንግዲህ የምታመጣውን ነገር እስኪ እናያለን። ከዚያ በኋላ እንግዲህ ምናሴና ሰላም ለየብቻቸው አንቺም ሀና አናግሪና እርግጠኛ መሆኗን አንተን እወቂ እኔም ደግሞ እርግብላ ላናግራት ተባብለው በየ ብቻ ሲያናግሯቸው ያው ሀና እንደማትሆሽ እና እንዲህ ያለ ነገር ውስጥ መግባት እንድማፈለግ ሁሉም ያምኗታል ምናሴ ራሱ እርግብ ሲያናግራት እሷን አምናታለሁ አውቃታለሁ እያለ ነበርና፣ ሀኒም ውሸታም እያልክ እያለችው ነበር። እንዲሁም ደግሞ እርግብ አትበለኝ፣ ሀሴት ብለህ ጥራኝ እያለችው ነበር። የሌለውን ከየት ይምጣፈ ውስጥ ከዚያ በኋላ እንግዲህ ክበስታ መጨረሻ ሀኒም እንግዲህ ሁሉ ሲደረግ አባቷን አልነገረቻቸውም። አባቷን በጣም አስቀየማቸዋል። ለምን አትነግራቸውም ግን? ሀኒን አባቷ መናገር ነበረባት። እና አባቷ ጋር በጣም ነበር የተቀያየሙት። በጣም ተሳዝናለች ግን ሀኒ ማለት ነው። ከዚያ በኋላ እንግዲህ ምንድነው መጨረሻ ላይ ሰላምና ምናሴ ሸንጋሪዎቹ ማለት ልጅ አዋቂዎቹ ሁሉንም በአንድ ያስቀምጠው እንግዲህ ወይዘሮ ሚራትን ፊት ለፊት ሀናንም አስቀምጠው ያው ሊያናግሩ ሞከሩ። ነገር ግን ወይዘሮ ሚራት ምንም ነገር እረፍት ሰጠቻቸው ነበር ማለት ነው ሲከራከሩ እስኪ እሱን አትጮሂባት ሀናም እውነት ኡነት ጋር ካላት ትናገሪ ያችም ትናገር እየተባባሉ ሲሉ ወይዘሮ የሚላት በቃ አሻፈረኝ አለች ማለት ነው። ከዚያ እንግዲህ እርግብ እስኪ ታያቸው እናት ይናገሩ ትናገር ያለውን ነገር ብላ ስትል እንግዲህ እየማለች ነው የተናገረችው ሀኒ ማለት ነው። ሀኒ እንግዲህ ውሸት ምንም ነገር ያሁንላት ውሸት እሷ። ጥርት ያለች እውነተኛ ናትና ስትናገር፣ በቃ ምንም ነገር እሷን እየገለመጠች አነበር። እንግዲህ እንግዲህ ግራ ሲገባው ምናሴ ጉድና መጣና ዝርግፍ አረገባቸው ማለት ነው። እዚህ ላይ እንዴት እንደሳፍኝ፣ እንግዲህ ምናሴ በቃ እኔ መላለኝ ስል ሰላም ደግሞ ድንግርት አለች። እኔ ያሰብኩን ነገር እንዳይሆን አለች። ከዚያ በኋላ እንግዲህ ምንድን ያደረጉት ምናሴ ለምበቃ ታዝ ሁሉ ክርክር እኔ አያደርጉም ሲል

ምንም አይደል ትላታለች። ባይባ እየጠቀሰኝ ከዚያ በኋላ እንግዲህ እሺ በቃ አይ መሆንሽ ነው ሲላት፣ እርግብ አይ እንዶ በስራት እንድታመጣችች ደህና ቤተሰቦችን አገኘሁ ብዬ ስለደስት እንደዚህ አለ መታመኔ ምና ምን አለች ማለት ነው። ማን ጠየቀሽ? ከዛ በኋላ እንግዲህ እንደዚህ ዘወር እያለች እያየች ሰላም ማለት ነው። እርግብን የምታረጋ ነገር በጣም አስደስት ማለት ነው። እውነት አንዳንድ ጊዜ አቀኝ ሲላልና ውሸቱን ያክል እንደሚያዋርድ። ከዚያ በኋላ እንግዲህ ወይዘሮ ሚትን መቃሽ እንግዲህ ምን ይደረግ ብላ ተስማማች ማለት ነው። በቃ እናቴ ከተስማማች የሚመችበሽን ቀንትናግንና ምርመራውን ያካሂዳል ተባብለው ተለያዩ። በና ምርመራው ደግሞ ምን ታደርጊ ይሆን ባዩሽ ማለት ነው። በጣም ከባድ ነው።